በአንድ ወቅት ተወዳጅ ከነበሩ ምርጥ ሴት አርቲስቶች መሃል አንዷ ነች። በርካቶችም በስታይሏና ገጽታዋ ብቻ ይከተሏታል፣ ያደንቋታል። ዲና አንተነህ ዳኛቸው ተወልዳ ያደገችው አዲስ አበባ አራት ኪሎ ግንፍሌ አካባቢ ነው። አባቷ የሙዚቃ መሳሪያ ተጫዋች ኪቦርዲስት ሲሆኑ እናቷ ደግሞ ድምፃዊ ናቸው። ገና በልጅነቷ አባቷ ወደ ውጭ ሀገር በመሄዱ በአባት እቅፍ የማደግ እድሉን አላገኘችም። ይልቁንም እናቷ ስራ ስለሚበዛባት ሙዚቃዋንም አምሽታ ስለምትሰራ ዲና በአያቷ አቅፍ ልታደግ ችላለች። ከእናቷ ብዙ የሙዚቃ ሀሳቦችን ተወስድ ስለነበረ አሁን ለደረሰችበት ቦታም ትልቅ እገዛን እንዳደረገችላት ትገልጻለች። ትምህርቷን እየተማረች ጎን ለጎን እሸት ማዕከል የጀመረው የሙዚቃ ህይወቷ አሁን ላለችበት ስፍራ ለመድረስ ብዙ መስዋዕትነትን እንድትከፍል አድርጓታል። ዲና የሚለው ስም የተወሰደው ከያዕቆብ ልጅ ስም ዲና ሲሆን መጽሐፍ ቅዱሳዊ አንድምታም አለው። በኢትዮጵያ በተለያዩ ክበብ ውስጥ ተሰራ የነበረችው ዲና እንደ ኢሮፓያኖቹ አቆጣጠር 2010 ላይ በተዘጋጀው የኳስ ፌስቲቫል ላይ ለመገኘት ሮሃ ባንዶችን ተከትላ ብትሄድም ሳትመለስ ቀርታለች። ከዛ በፊት ከእናቷ ጋር በተለያዩ ማስታወቂያዎች ላይ በድምጽ የሰሩ ወይንም የዘፈኑ ሲሆን በድጋሜ ወደ ሀገሯ ተመልሳ በተለመደው ስራ ለመቀጠል ሐሳቡ ቢኖራትም ነገር ግን ያ ሳይሆን ቀርቶ በዛው በስደት ከእናትና ልጇ ጋር ህይወትን ልትመራ ግድ ሆኖባታል ማለት ነው። በእርግጥ ጠንካራዋና ጎበዟ ዲና ሰለቸኝ ደከመኝ ብላ እጅ ሳትሰጥ የለቀቀቻቸው ሙዚቃዎች በጣም ሊወደዱላት ችለዋል። ለሲንግል ሙዚቃዎቿ መሳካትም አብዮት ትልቁን ቦታ ይወስዳል የምትለው ዲና የ16 ዓመት የስደት ቆይታዋ ብዙ የተማረችበትና ጠንካራ የሆነችበት እንደሆነ ትገልጻለች። የአስር ዓመት ባርኮን የተባለ ልጅ ሲኖራት በአጋጣሚ በተፈጠረ ግንኙነት ከብሩክ ታደሰ ኪሮስ ጋር ያፈሩት የበኩር ልጇ ነው። የልጇ አባት ብሩክ ከናቢዮት ጋር ተወዛዋዥ የነበረ ሲሆን መልካም አባትና ለልጇ ምርጥ አባት እንደሆነ ትገልጻለች። ምንም እንኳን አብረው ባይሆኑም ልጃቸውን ግን በቅርበት በጋራ እንደሚያሳድጉ፣ መልካም ግንኙነት እንዳላቸውም ትገልጻለች። ቀደም ብዬ እንደገለጽኩት ከእናትና ልጇ ጋር አብራ የምትኖረው ዲና አሁን ላይ ትዳር እንደሌላትና ሲንግል ማም እንደሆነችም ገልጻለች። ለሙዚቃ ብዙ ጊዜዋን የምትሰጠው ዲና ዋጋዬ የተሰኘ አልበም ይዛ መታለች። ይህ አልበም ሙሉ በሙሉ በድምፃዊት ዲና አንተነህ በራሷ ፕሮዲስ የተደረገ ነው። ብዙ የተደከመበት እንደዚሁም የተለፋበት አልበም ሲሆን ስለ ፍቅር፣ ስለ መለያየት፣ ስለ እናትና ስለ ሀገር የተለያዩ ማህበራዊ ጉዳዮችን ይዳስሳል። በግጥም ይልማ ገብረአብ፣ ወንደ ሰኒሁብ፣ ናትናኤል ግርማቸው፣ መሰለ ጌታሁን፣ ሄኖክ ነጋሽ፣ ቴዎድሮስ ሞሲሳ፣ ብስራት ሱሯፌል፣ ጃሉድ፣ ካህኑ ሞገስ እንደዚሁም መረተአብ ደስታ ተሳትፈውበታል። በዜማ ደግሞ ታምራት ደስታ፣ ብስራት ሱራፌል፣ አመር ተሾመ፣ ድንቢ፣ ቴዎድሮስ ሞሲሳ፣ ሄኖክ ነጋሽ፣ ጃሉድ ዮሐንስ ወይም ጃኒ፣ እንደዚሁም ምረታብ ደስታ ተሳትፈውበታል። በሙዚቃ ቅንብር ካሙዙካሳ፣ ሄኖክ ነጋሽ፣ ሮቤል እንዳለ፣ አብይ ግርማ፣ አዲስ ፍቃዱና ኤርሚያስ በጣዳ፣ በሚክሲንግ ደግሞ አብይ ግርማ፣ ሰለሞን ኃይለ ማርያም እንደዚሁም ይትባረክ ክፍሌ ማስተሪንጉን ኤዲቤት ዜማ ሊሰሩ ችለዋል ማለት ነው። 14 ዘፈኖች ያሉት ሲሆን አልበሙን ሰርቶ ለማጠናቀቅ 8 ዓመትና ከ6 ሚሊዮን ብር በላይ በጀት ፈጅቷል ነው የተባለው ከአልበሙ ላይ ሁለት የሙዚቃ ቪዲዮዎች እንደዚሁ ተሰርተዋል በራሷ በዲና አንተነህ የዩቲዩብ ቻናል ላይ ይገኛል እየገባችሁ አድምጡላት ለማለት ወዳለሁኝ መልካም ቆይታ